እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለ እኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ጥለው የሸሹትን ጌታ በአይነ ሕሊናችን ተከትለን እንግባ። ቤተ ክርስቲያናችን አንጀት በሚያላውዝ ዜማ

እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፉዎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረው ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በአይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፤ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹም አንዱ በጥፊ መጥተው ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረዱበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል። ሰማያትም ይንቀጠቀጣሉ፣ የምድርን መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ። ሱራፌልም ክንፎቻቸውን ያማታሉ። ጌታችን በውርሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረችው የሌሊት ጊዜ ጭንቅ ነበረች። ሊቀ ካህናቱ ጉባኤውን በስነ ስርዓት አልበተኑትም ነበር። በዛን ጊዜ ጎሰሙት፣ ተፉበትም ሎሌዎቹን በጥፊ እየመቱ ወሰዱት። የያዙት ሰዎች ይደበድቡትና ይዘብቱበት ነበር። ሌሎችም ብዙ የስድብ ቃላትን በእሱ ላይ ተናገሩ። ሌሎችም በጥፊ እየመቱ ክርስቶስ ሆይ ማን የመታክ ትንቢት ተናገርልን አሉት። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት አባቷ ምራቅ ቢተፋባት ለሰባት ቀን ያህል ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሁኑ ማስተዳደር ያልቻለን ሰው ለማዋረድ ሴቲቱ እንድትተፋበት ይደረግ ነበር። በአይሁድ ብቻ አይደለም፣ በእኛም ዘንድ ምራቅ የምንተፈው የምንጸየፈውን ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ ግን መትፋት የመጨረሻ ንቀትና ጥላቻ መግለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ንውር ነገር ነው። እንኳን የሌላን ሰው ምራቅ ይቅርና የራሳችን ምራቅ እንኳን አፋችን ውስጥ እንዳለ እንዳልዋጥ ነው። ከአፋችን ሲወጣ እንጸየፈዋለን። ሰውነታችንን ቢነካን እንኳን ፈጥነን እንታጠበዋለን እንጂ የራሳችን ምራቅ ነው ብለን አንተውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሌዎቻቸው በመድኃኔ ዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚያ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ በእጁ ላይ ምራቅ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እውር ሆኖ የተወለደን ሰው በቅዱስ ምራቁ ጭቃ ለውሶ በግንባሩ ላይ ዓይንን በመስራት ወደ ሰሊሆን መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚያበራን ጌታ በዓይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የውሩናይን በምራቁ ባበራበት እለት እንኳን ወደ መሬት ጎንበስ ብሎ እንትፋለ እንጂ ላድነው ብሎ በፊቱ ላይ አልተፋበትም ነበር። ቅዱስ ፍሬም እንዲህ ይለናል። ለእኛ ፊት ከአንተ የተሻለ ክብርን የሰጠ ማን አለ? የውሩናይን ባበራ ጊዜ እንኳን አሪያችንን አክብረ ወደ መሬት ተፋክ እንጂ በፊቱ ላይ አልተፋበትም። ጌታ ወይ፣ እኔን ግን በፊቴ ላይ እንትፍበልብኝ፣ በልብኝ፣ አውቅ የዘገውትን አይኔ አብራልኝ ይላል ኢትዮጵያዊ ሊቅ ቅዱስ ያሬድ ምንም የበደለው ሳይኖር እርኩስ ምራቅን ታገሰ እንዳለው በጌታችን ላይ የሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርቤ ለገራፊዎች፣ ጉንጭንም ለጸጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረለት ጌታችን የሁሉ ምራቅ ሲተፋበት ለአንድ ጊዜ እንኳን ፊቱን አላሸሽ በዚያች ምሽት ምራቅ መመጥፋትን ብቻ ሳይወሰኑ ደጋግመው በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቀ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የስነ ምግባር ብልሹነታቸውን አላረመውም። የነሀናና ሀናና ቀያፋን ምግባረ ብልሹነት እያዩ እነሱም ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲሰድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት ውስጥ በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድቡስ በዕለተ አርብ ብቻ አይደለም ሶስት አመት ሙሉ ሰደቡት እንጂ እንደሚል ጌታችን ምስጋና ሊሰማበት በሚገባው አምላካዊ ጆሮ ሶስት አመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑ በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የተሳደቡትን ስድብ በሙሉ እየሰማ ታግሷል። ጌታችን በይሁዳ አንደበት የሚነገሩትን ወይም የተነገሩትን ሕማማት ምን ያህል ተቀበለ? የአናጢ ልጅ ነው የሚሉበት ጊዜ አለ። እብድም ነው የሚሉበት ጊዜ አለ። ጋኔን ይዞታል የሚሉበት ጊዜ አለ። በደለኛና አሳሽ ነው የሚሉበትም ጊዜ አለ። ከዚህም በኋላ ፊቱን አስረው በጥፊ እየመቱ ትንቢት ተናገር፣ የመታክ ማን ነው እያሉ ዘበቱበት። የነቢያትን አምላክ ነቢ ኮንክ እስኪ ትንቢት ተናገር አሉት። አይንን የሰራውን አምላክ አይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምን ያህል የተሞኘ ነው! ነብዩን አስመጥቶ ቢነግራቸው ምን አለ? ነገሩን አለ እንጂ ኃጢአት እየሰራን ፈጣሪ የማያየን የሚመስለን ሰዎችም አይኑን ካሰሩት ሎሌዎች በምንም አንሻለም። የእነርሱ ሀሳብ አይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱበት ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማህፀን እያሉ ከዚያም በፊት ነው አስቀድሞ ከእሁድ ሳልሰራ አውቅ ያለው እንዳለ ነብዩም ያልተሰራ አካሌን አይኖች አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። አባቶይ እንደኛ በደልና ኃጢያት ሳይሆን በፊትህ ሞገስ ስላላቸው ጻድቃን፣ ሰማእታት፣ ቅዱሳን መላእክት ብለህ ከሁሉም በላይ ባከበርካትና ከፍ ከፍ ባደረካት እናት ስለ ቅድስት ድንግል ማርያም ብለህ ምህረትና ይቅርታን አብዛለን። ያሸንፈ ጌታ የጸ